በእርግጠኝነት ብዙ ጊዜ በውሳኔዎቻችንና በአስተሳሰቦቻችን ላይ ተጽዕኖ የሚያሳድሩ 15 የሥነ ልቦና ስህተቶቻችን ኮግኒቲቭ ባያዝዝ ከነ ትርጉማቸው እና ምሳሌዎቻቸው እነሆ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። ከቻሉ የቻናሉ አባል በመሆን ይቀላቀሉ። አንደኛ፣ የመርህ መልህቅ ስህተት አንከሪንግ ባያስ። ይህ ስህተት ሰዎች መጀመሪያ በተሰጣቸው መረጃ ላይ ተመርኩዘው ውሳኔ ሲወስኑ የሚከሰት ነው። ምንም እንኳ የመጀመሪያው መረጃ ትክክል ባይሆንም አእምሯቸው እንደ መነሻ ስለሚጠቀምበት በቀጣይ ውሳኔዎቻችን ላይ ከፍተኛ የሆነ ተጽዕኖን ያሳድራል። ምሳሌ፣ መኪና ለመግዛት ፈልገው ዋጋ ሲጠይቁ ሻጩ ሶስት ሚሊዮን ብር ቢሎትና፣ ከሳምንት በኋላ ተመልሰው ሲመጡ በሁለት ሚሊዮን ውሰደው ቢሎት ዋጋው በጣም የቀነሰና ትልቅ ቅናሽ ያገኙ ይመስሎት ይሆናል። ምክንያቱም አእምሮ ለመጀመሪያ ጊዜ የሰማውን 3 ሚሊዮን የሚለውን እንደ መነሻ ስለወሰደ ነው። ሁለተኛ፣ የቅርብ ጊዜ መረጃን የማጋነን ስህተት አቬይላቢሊቲ ሄሪስቲክ ባያስ ሰዎች በቀላሉ ሊያስታውሱት የሚችሉትን ወይም በቅርብ ጊዜ የሰሙትን መረጃ ከእውነታው በላይ ትልቅ ቦታ እንዲይዝ ሲያደርጉ የሚከሰት ስህተት ነው። ምሳሌ ብዙ ሰዎች በአሜሪካ ውስጥ ትልቁ አደጋ ሽብርተኝነት እንደሆነ ያስባሉ፣ ምክንያቱም በዜና ላይ ደጋግመው ደጋግመው ስለሚሰሙት ነው። ነገር ግን በእውነታው ስንመለከት በላያቸው ላይ ቴሌቪዥን ወድቆ የሚሞቱ ሰዎች ቁጥር ከሽብርተኝነት ጥቃት ከሚሞቱት በ55 እጥፍ ይበልጣል። ዜናዎች አስደንጋጭ ነገሮችን ስለሚዘግቡ አእምሯችንም ያንን እንደ ትልቅ አደጋ ይቆጥረዋልና ነው። ሦስተኛው የብዙሃን የመከተል ዝንባሌ ነው። ባንድ ዋጋን ኢፌክት ይባላል። አንድን ነገር የምናደርገው ወይም የምናምንበት ስላመንበት ሳይሆን ሌሎች ብዙ ሰዎች ስለሚያደርጉት ወይም ስለሚያምኑበት ነው። ሰው ስላደረገው ብቻ ማድረግ ማለት ነው። ምሳሌ በምርጫ ወቅት ብዙ ሰዎች ድምፅ የሚሰጡት ተወዳጅ ለሆነ እጩ ነው እንጂ ምክንያቱም ለማሸነፍ እድሉ ከፍተኛ እንደሆነ ስለሚያስቡና የአሸናፊው አካል መሆንን ስለሚፈልጉ ብቻ ነው የሚሰጡት። አራተኛው የራሴን ምርጫ የማጽደቅ ስህተት ነው፣ ቾይስ ሰፖርቲቭ ባያስ። አንድ ሰው ምርጫ ካደረገ በኋላ የመረጠው ነገር ትክክል እንደሆነ ራሱን ለማሳመን የመረጠውን ነገር መልካም ጎን ብቻ ሲያይና ያልመረጠውን ነገር ደግሞ መጥፎ ጎን ብቻ ሲያጎላ የሚከሰት ነው። ለምሳሌ አንድ ሰው የአፕል ምርት ወይም ማክቡክ ከዊንዶ ኮምፒውተር ይልቅ ቢገዛ ቢገዛ የአፕል ኮምፒውተር ጥሩ ጎኖችን ብቻ እየጠቀሰ የዊንዶስ ኮምፒውተርን ድክመት ያጎላል። ይህን የሚያደርገው የራሱ ውሳኔ ትክክል እንደነበር ራሱን ለማሳመን ነው። ይቺ ነገር ግን የሳምሰንግ ስልክ የያዙ ሰዎች አፕል ላይ ሲጠቀሟት አትታይም። ታይቷችሁ ያውቃል ኮመንት ላይ ጻፉልኝ እስቲ። አምስተኛ የማረጋገጫ ስህተት ነው፣ ኮንፊርሜሽን ባያስ። ይህ ስህተት የምናምነውን ወይም የምናውቀውን ነገር የሚያረጋግጥልንን መረጃ ብቻ የማዳመጥና የመቀበል ዝንባሌ ነው። የምናምንበትን ነገር የሚቃረን መረጃ ብናገኝም እንኳ ቸል ለምሳሌ ስኳር ለጤና ጎጂ ነው ብሎ የሚያምን ሰው ይህን እምነቱን የሚያረጋግጡ ጽሑፎችን ወይም ቪዲዮዎችን ብቻ ይፈልጋል የስኳር የጤና ጥቅሞች ብሎ ከመፈለግ ይልቅ ስኳር ለጤና ምን ያህል ጎጂ ነው ብሎ ነው የሚፈልገው ስድስት የሰጎን ስህተት ነው ኦስትሪች ቢያስ ሰጎን አደጋ ሲመጣባት ጭንቅላቷን አሸዋ ውስጥ እንደምትደብቀው ሁሉ እኛም መጥፎ ወይም አሉታዊ መረጃዎችን ሆን ብለን ችላ ስንልና እንዳልሰማን ስናልፍ የሚፈጠር ታላቅ የሆነ ስህተት ነው። ችግሩን ቸል በማለት በራሱ ጊዜ ይጠፋል ብሎ ማሰብ ማለት ነው። አስቡት ሰጎንን የምታክል ወፍ ከችግሩ ለማምለጥ አንገቷን አሸዋ ውስጥ ስትቀብር። ምሳሌ ሲጋራ የሚያጨሱ ሰዎች ማጨስ ለጤናቸው ምን ያህል ጎጂ እንደሆነ ቢያውቁትም መጥፎ መዘዞቹን ቸል በማለት ለእኔ ምንም ነገር አይፈጥርብኝም ብለው በማሰብ ማጨሳቸውን መቀጠላቸው። ሰባት በውጤት ላይ የተመሰረተ ፍርድ አውትካም ባያስ፣ የአንድ ውሳኔ ትክክለኛነት የምንመዝነው በሂደቱ ሳይሆን በመጨረሻው ውጤት ላይ ብቻ ተመርኩዘን ነው። ምንም እንኳ ውሳኔው በእድል የተሳካ ቢሆንም ውጤቱ ጥሩ እስከሆነ ጊዜ ድረስ ውሳኔው ትክክል ነበር ብለን እናስባለን። ለምሳሌ አንድ ስራ አስኪያጅ የቡድን አባላቱ እና መረጃዎች አንድ ውሳኔ እንዲወስን ቢመክሩትም እሱ ግን በራሱ ስሜት ላይ ተመርኩዞ ሌላ ውሳኔ ወስኖ በውጤቱ ቢሳካለት በስሜት መመራት ከመረጃ ይሻላል ብሎ ሊደመድም ይችላል። ይህ ግን ስህተት ነው። ምክንያቱም ውጤቱ በእድል የተገኘ ነውና። ስምንተኛው ከመጠን ያለፈ በራስ መተማመን ነው፣ ኦቨር ኮንፊደንስ። ከዚህ በፊት በተደጋጋሚ በመሳካቱ ምክንያት አንድ ሰው ከመጠን በላይ በራሱ በመተማመን በቀጣይ ውሳኔዎቹና በእውቀት እና በመረጃ ላይ ሳይሆን በራሱ አስተያየትና ስሜት ላይ ብቻ ተመርኩዞ ሲወስን የሚፈጠር ስህተት ነው። ምሳሌ አንድ የአክሲዮን ነጋዴ የመረጣቸው አምስት አክሲዮኖች በሙሉ ስኬታማ ቢሆኑለት፣ በራስ መተማመኑ ጣሪያ ላይ ስለሚደርስ ከዚህ በኋላ የምመርጠው ማንኛውም አክሲዮን ስኬታማ ይሆንልኛል ብሎ በማሰብ መረጃዎችን መመርመር ሊያቆም መቻሉ የፕላሲቦ ተጽዕኖ ወይም ኢፌክት ነው። ዘጠነኛው አንድ ነገር ውጤት ያመጣል ብለን ስናምን ምንም እንኳ በራሱ ውጤት የማያመጣ ቢሆንም እንኳ በእምነታችን ምክንያት ብቻ ያንን ውጤት ስናይ የሚከሰት ስህተት ነው። ምሳሌ፣ አንድ ታማሚ ሐኪሙ የሰጠው መድኃኒት ያድነኛል ብሎ በጽኑ ካመነ መድኃኒቱ ከስኳር የተሰራ ምንም አይነት የህክምና ዋጋ የሌለው ኪኒን ቢሆንም እንኳ በሽተኛው በእምነቱ ምክንያት ብቻ ሊሻለው መቻሉ አእምሯችን ያለው ኃይል በጣም ከፍተኛ መሆኑን ብቻ ነው እንጂ የሚያሳየው ይሄ ሌላ የለው። አስረኛ ከተረፉት መማር ስህተት፣ ሰርቫይቨርሺፕ ባያስ። ይህ ስህተት ትኩረታችንን በስኬታማ በሆኑ ወይም በተረፉት ላይ ብቻ በማድረግ በተመሳሳይ መንገድ አልፈው ያልተሳካላቸውን ሰዎች ታሪክ ሙሉ በሙሉ ስንረሳ የሚፈጠር ነው። ሰርቫይቨርሺፕ ባያስ። ለምሳሌ ሚሊዮነሮች በጠዋት የሚያደርጓቸውን አምስት ነገሮች የሚል ጽሑፍ ብናነብ እነዚህ አምስት ነገሮችን ብናደርግ ሚሊዮነር እንሆናለን ማለት ግን አይደለም። ምክንያቱም እነዚያ ነገሮች አድርገው ያልተሳካላቸው እጅግ እጅግ በጣም ብዙ ሰዎች አሉን ጽሑፉ ትኩረት ያደረገው በተሳካላቸው ብቻ ላይ ስለሆነ ብቻ ነው። ይሄ የተነገረላቸው አስራ አንደኛው የተመረጠ ግንዛቤ ነው፣ ሰሌክቲቭ ፐርሴፕሽን። ሰዎች መልእክቶችንና ድርጊቶችን የሚገነዘቡት እንደየራሳቸው አስተሳሰብ እምነትና ፍላጎት ነው። ከራሳቸው እምነት ጋር የሚጋጭን ነገር ቸል የማለት ወይም የመርሳት ዝንባሌ አላቸው። ምሳሌ ሲጋራ የሚያጨስና የእግር ኳስ አድናቂ የሆነ ሰው ስለ ሲጋራ ጉዳይ የሚገልጸው ማስታወቂያዎችን ቸል ሲል፣ ስለ እግር ኳስ የሚያወራውን ማስታወቂያ ግን ወዲያውኑ ያስተውላል። አስራ ሁለት የእውር ነጥብ ስህተት ወይም ብላይንድ ስፖት ባያዝ ነው። ይህ ስህተት እኛ ራሳችን ከሌሎች ሰዎች ያነሰ ለስህተት የተጋለጥን እንደሆን እና ውሳኔዎቻችን በአብዛኛው በመረጃ ላይ የተመሰረቱ ናቸው ብለን ስናስብ የሚከሰት ነው። የሌሎችን ስህተት በቀላሉ ስናይ፣ የራሳችንን ግን አናየው። ምሳሌ፣ አንድ ተማሪ ለአስተማሪው ስጦታ ከሰጠ በኋላ ጥሩ ውጤት ቢያገኝ አስተማሪዋን ውጤቱን ስትሰጪ በስጦታው ተጽዕኖ ስር ወድቀሽ ነበር ብትባል፣ በፍጹም ስጦታው በውሳኔ ላይ ምንም ተጽዕኖ አላሳደርም ልትል ትችላለች። ነገር ግን ሌሎች አስተማሪዎች በተመሳሳይ ሁኔታ ላይ ቢሆንሱ ነው ጥያቄ እና እሷ ብትጠየቅ፣ አዎ እነሱ ላይ ተጽዕኖ ሊያሳድር ይችላል ልትል ትችላለች። የኋላ እይታ ስህተት ነው አሥራ ሦስተኛው ሂንድሳይት ቢያስ አንድ ነገር ከተከሰተ በኋላ ውጤቱ አስቀድሞ የሚታወቅና ግልጽ እንደነበር አድርጎ የማሰብ ዝንባሌ ነው ይህማ እንደሚሆን እኮ አውቄው ነበር ይህ ማለት ስሜት የአክሲዮን ገበያ ከተከሰከሰ በኋላ ብዙ ሰዎች ገበያው እንደሚወድቅ እኮ ግልጽ ነበር ይላሉ። ምንም እንኳ ከውድቀቱ በፊት ይህንን መተንበይ ባይችሉም ልልህ ነበር ይልል። 14 መሰረታዊ የስብህና ግምት ስህተት ፋንዳሜንታል አትሪቢሽን ኤረር የሌሎችን ስህተት ወይም ድርጊት ከሁኔታው ሲትዌሽን ይልቅ ከባህሪያቸው ፐርሰናሊቲ ጋር የማያያዝ ዝንባሌ ሲኖረን፣ የራሳችንን ስህተት ግን ከሁኔታው ጋር አናያይዝም። ምሳሌ አንድ ሰው መንገድ ላይ እየነዳ መኪና ቢያስቆርጥብን ምን አይነት ባለጌ ነው ብለን እናስባለን፣ ባህሪውን እንፈርጃለን። እኛ ራሳችንን ብናስቋርጠው ግን አይ መንገድ ስለዘጋኝ ነው እንላለን፣ ሁኔታውን ተጠያቂ እናደርገዋለን። አስራ አምስተኛና የመጨረሻው የዳኒንግ ክሩገር ተጽዕኖ ዳኒንግ ክሩገር ኢፌክትን። ይህ ስህተት በአንድ መስክ ላይ ዝቅተኛ እውቀት ወይም ክህሎት ያላቸው ሰዎች የራሳቸውን ችሎታ በእውነታው በላይ አጋነው ሲገምቱ የሚከሰት ነው። በአንጻሩ ከፍተኛ እውቀት ያላቸው ባለሙያዎች ደግሞ ምን ያህል እንደማያውቁ ስለሚያውቁ የራሳቸውን ችሎታ ዝቅ አድርገው ሊገምቱ መቻላቸው ነው። ምሳሌ፣ አንድ ሰው ስለ አንድ ውስብስብ ርዕሰ ጉዳይ ጥቂት ቪዲዮዎችን በዩቲዩብ አይቶ በዚያ መስክ ላይ ኤክስፐርት፣ ባለሙያ እንደሆነ አድርጎ ሊያስብና መግለጫ ሊሰጥ ቁጭ ሲል ሲያብራራ ስታዩ፣ ይህማ የዳኒንግ ክሩገር ኢፌክት እንደ ሀገር ወሮና ልብል ማጋነን አይሆንም ብዬ አስባለሁ። ቻናላችንን ሰብስክራይብ፣ ላይ ኮሜንት ሼር አድርጉ። እናመሰግናለን። እንቀጥላለን። ከቻሉ የቻናላችን አባል በመሆን ይቀላቀሉን።